ምድር በኃይለኛና አስደንጋጭ መንቀጥቀጥ ትናወጣለች። ታላላቅ ተራሮችም እንደ አሸዋ ፍርሽራሽ ይናዳሉ። የሰከኑ ውቅያኖሶችም ይፈላሉ፣ እንደ ግዙፍ ማሰራዎች ይንጨራጨራሉ። ብሩህ ኮከቦችም እንደ መኸር ቅጠሎች በአውሎ ንፋስ ከሰማይ ይራገፋሉ። በዚያ ገዳይ ፍርሃት ቅስበት አሳዛኝ እናቶች የሚያጠቡ ሕፃናቸውን ይጥላሉ። ኃያላን አባቶችም ከልጆቻቸው ይሸሻሉ። ባሎች ሚስቶቻቸውን ይተዋሉ። ወንድማማቾች እርስ በእርስ ይረሳሳሉ። ታላቋ ፀሐይ በታሪክ ለመጨረሻ ጊዜ ከምዕራብ ትወጣለች። ከዚያም ለዘላለም ትጠፋለች። በመጨረሻ ላይ በታሪክ ውስጥ በቢሊየን የሚቆጠሩ ነፍሳትን የወሰደው የሞት መልአክ ራሱ ሞትን ይቀምሳል። ሕይወት የሌለው አስክሪን ይሆናል። በዝምታ በጨለማና ባዶ በሆነው ዓለም ውስጥ አላህ ብቻውን ይቀራል። ከዚያም እርሱ የዘላለም ባዶነትን በሚሞላ ድምፅ እንዲህ ሲልም ይጣራል፣ ዛሬ ንግስና የማን ነው? ምንም ድምፅ፣ ምንም ሽሹክታ ምንም መልስ አይኖርም። እርሱም ለራሱ ይመልሳል የዚች ዓለም ኃያልም አላህ ብቻ ነው ይላል። በዚህ አስፈሪ ታላቅ ቀን በትክክል ምን ይከሰታል? የአስደንጋጭ ፍጻሜስ ምን ይመስላል? ከዚያስ በኋላ ምን ይከሰታል? ይህም ማስታወስ ግድ ነው። ይህ ቪዲዮ ለብዙ ሙስሊሞች ሊጠቅም ስለሚችል ላይክ በማድረግ ለብዙ ሰዎች ሼር ማድረግ እንዳትረሱ። ወደ ቻናላችን አዲስ ከመጣችሁ ሰብስክራይብ ማድረግም እንዳትረሱ። አላህ ሱብሓነ ወተዓላ በሱረቱ ተውበት እንዲህ ይላል፦ ፀሐይ በምትጠቀለል ጊዜ፣ ከዋክብትም በሚራገፉ ጊዜ፣ ተራሮችን በሚንቀሳቀሱ ጊዜ። በእነዚህ አንቀሶች ስለዚህ የማይቀር ታላቅ ቀን ይናገራሉ። ቅያማ ከመቆሙ በፊት ከዓለም ወደ ጨለማ ደረጃ ይደረሳል። ሰዎች በምኞታቸው ውስጥም ይሰምጣሉ፣ ፍላጎታቸውን ይከተላሉ። በእውነትና በውሸት መካከል መለየት ይሳናቸዋል። ኃጢአቶችም ይበዛሉ፣ ብልሹነትም ይስፋፋሉ። መልካም ነገር እንደ መጥፎ፣ መጥፎ ነገር እንደ መልካም ይቆጠራል። ምድር ላይ አላህን የሚያስታውስ ማንም አይኖርም። ሊቃውንት ይነሳል፣ ድንቁርና ይነግሳል። ሰዎች የሚኖሩት ለዚህ ዓለም ብቻ ይሆናል። ልክ ለዘላለም ለመኖር እንደ ተፈጠሩ ሁሉ ስለ መጨረሻቸው ይዘናጋሉ። በአላህ ዘላለማዊ ዕውቀት ውስጥ በተወሰነው በዚያ ቅጽበት መላኩ ኢስራፊል ዐለይሂ ሰላም በዓለም ከተፈጠረበት ጊዜ ጀምሮም ቆሟል። መልእክቱ በአፉ ላይም ተደርጓል አይኖቹም ወደ አርሹ የተተቆሱ ናቸው መልእክቱን እንዲነፋ የጌታውን ትእዛዝም ይጠባበቃል። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ። መልእክት የያዘው መልአክ መልእክቱን አፉ ላይ አድርጎ ግንባሩን ዝቅ አድርጎ ጆሮን ያዳምጣል፣ እንዲነፋ እስኪታዘዝ ድረስ ትእዛዙን ይጠባበቃል። በመጨረሻም ታላቁ መልእክታዊ ትእዛዝ ይመጣለታል። ኢስራፊል ዐለይሂ ሰላምም መልእክቱን ወደ ከንፈሮቹ ያነሳና በሙሉ ኃይሉ የመጀመሪያውን ፊኛም ይነፋል። ከዚህ በፊት ጆሮ ያልሰማው ከነጎድጓድ የበለጠ ኃይለኛና ከተደመሩ የእሳት ገሞራዎች ድምፅ የጠነከረ አስፈሪ ድምፅ የዓለምን ድባብ ሰንጥቆም ይገባል። ምድርም እንደተናወጠ አልጋ በኃይለኛ መንቀጥቀጥ ትቀጥላለች። ለሚሊዮን ዓመታት የጸኑ ተራሮች መንቀጥቀጥና መፍረስ ይጀምራሉ። ዕለቶችም በከተሞች ላይ እንደ ዝናብ ይበታተናሉ። የተራራ ፍርስራሾችም መንደሮችን በቅጽበት ይወጣሉ። የሰከነው ሰማያዊ ሰማይ መሰንጠቅና መከፈት ይጀምራል። በየቀኑ በስርዓት የምትዋጠው ፀሐይ ብርሃኗንም ታጣለች። ጨረቃም ትከፈላለች፣ ደም ትመስላለች። ከዋክብትም በአውሎ ንፋስ ውስጥ እንደ ቃጠሎ ከቦታው ይራገፋሉ። ሙቀት በድንገትና በአስፈሪ ሁኔታም ይጨምራል። በረዶ በደቂቃዎች ውስጥ ይቀልጣል። ባህሮች ውቅያኖስም ይፈላሉ፣ ይንጨረጨራሉ ከተራሮች ክፋት ያላቸው ግዙፍ ማዕበሎች ወደ ዳርቻው በመገስገስ በመንገዳቸው ያለውን ሁሉም ያጠፋሉ። በየቦታው ያሉ ሰዎች ይጮሃሉ፣ ያለምንም አቅጣጫ ይሮጣሉ። ፊቶቻቸው በፍርሃት ገረጣ፣ ድምፃቸው ከጮት የተነሳም ታፈነ፣ ልባቸው ከፍርሃት ሊቆምም ደረሰ። ህፃናት ያለ ማባበያ ያለቅሳሉ፣ ሽማግሌዎች ይንቀጠቀጣሉ፣ ያለ ረዳት ነፍሰ ጡር ሴቶችም በፍርሃት ጽንሳቸውን ይጥላሉ። ግን መሸሻው ወዴት ነው? መጠጊያው የት ነው? በዓለም ሁሉ ውስጥ አስተማማኝ ቦታ የለም። የዳበረ ቴክኖሎጂ አይጠቀሙም፣ ገዳይ መሣሪያ አይከለክልም፣ ብዙ ገንዘብ መድኃኒትን አይገዛም፣ ሰፊ ዝናም ጥበቃን አይሰጥም፣ ከፍ ያለ ቦታም ድህነትን አያቀርብም። በዛ ቅጽበት ሁሉም በአላህ ፊት እኩል ናቸው። እርሱ ቻይ አሸናፊናም አዛኝ ነው። አላህ እንዲህ ይላል፣ እናንተ ሰዎች ሆይ ጌታችሁን ፍሩ፣ የሰዓቲቱ መናወጥ ታላቅ ነገር ነውና በምታዩት ቀን ወተት አጥቢ ሁሉ ካጠባጩ ሕፃን ትዘናጋለች። የጽንስ ባለቤትም ሁሉ ጽንሷን ትጥላለች። ሰዎችም የሰከሩ ሆነው ታያላችሁ፣ እነሱ ግን የሰከሩ አይደሉም። የሰው ልጅ ከማያውቀው ሁሉ የማይመሳሰል በሆነ በእነዚያ አስፈሪ ቅጽበት አላህ እንዲህ ይላል፣ ሰው ከወንድሙ የሚሸሽበት ቀን፣ ከእናትም ከአባትም ከሚስቱም ከልጆቹም። እያንዳንዱ ሰው የሚያስበው የራሱን ነፍስ ማዳን ብቻ ነው። አብዛኛው እናት ከነፍሷ በላይ የምትወደውን የጡት ልጇን ትረሳለች። ደጉ አባት ሌት ለቀን የሰራላቸው ልጆቹንም ይተዋቸዋል። ታማኝ ወንድም ከቅርብ ሰው ሆኖት የነበረውን ወንድሙን ይሸሻል። ታማኝ ሚስትም ዕድሜዋን ሁሉ አብረው የኖረችው ባላን ትተዋለች። ሁሉም በአንድ ድምፅም ይጮኋል። ነፍሴ ነፍሴ ነፍሴ የሚለው ድምጽም ይበረታል። ማንም ወደ ማን አይመለከትም። ማንም ማንንም አይረዳም። ማንም ማንንም አያጽናናም። አንዳንድ ሰው በራሱ ችግርም ተጠምዷል፣ በግል ሐሳብም ሰጥሟል። በዚያ ታላቅ ቀን ውስጥ ራሱን ብቻም ይመለከታል። ይህ አላህ ቃል የገባበት ቀን ነው፤ የእውነቱ ቀን፣ የቅያማ ቀን። በዚያ ቀን በደል የለም፣ መሸሽም የለም። የሠራችሁትን ታገኛላችሁ፤ አላህም በዳይ አይደለም። ከዚህ ታላቅ አስፈሪነትና ሊገልጽ ከማይችል አስጨናቂ ሁኔታ በኋላ አላህ ስብሐንሁ ወተዓላ ለሞት መልአክ በዓለም ታሪክ ውስጥ የመጨረሻውንና ታላቁን ተልኮ እንዲጀምርም ያዘዋል። በምድርና በሰማይ ያሉ ሁሉንም ነፍሳቸውን እንዲወስድም ያዘዋል። ነፍሳት በአላህ ፍጹም ሥርዓት አንድ በአንድ መውሰድ ይጀመራሉ። ወንዶችና ሴቶችን፣ ልጆችና ሽማግሌዎች፣ ባለጠጎችና ድሆች፣ ገዢዎችና ተገዢዎች የአራዊት ሁሉ ነፍሳትም ይወሰዳል። የየብስ የባሕርና የአየር ፍጥረታት ጠቅላላ የጂኖች የነፍሳትና በድብቅ ዓለማቸው ይወሰዳሉ። ቀጥሎም ከታላላቅ መላእክት የሆኑት የከፍተኛ ሰማያት ነዋሪዎች ተራ ይወጣሉ። ትናንሾች መላእክትም ይቀድማሉ፣ ከዚያም ትላልቆች። በመጨረሻም አራቱ ታላላቅ መላእክት ይመጣሉ፦ ጅብሪል የመለኮታዊ መላእክት ጠባቂ፣ ሚካኤል በዝናብና በእጽዋት የተሾመ፣ ኢስራፊል የመለኮት ባለቤትና የሞት መልአክ። የሞት መልአክ ራሱ ሳይቀር ከአላህ የቅርብ መላእክት የሆኑት እነዚያ ታላላቆችም ከሞት አያመልጡም። የሞት መልአክ የጅብሪልን ከዚያም የሚካኤልን ከዚያም የኢስራፊልን ነፍስም ይወስዳል። በመጨረሻም የሞት መልአክ ብቻውን ይቀራል። በዚህ ጸጥተኛ ጭር ያለ ሕይወትም፣ እንቅስቃሴም፣ ድምፅም በሌለበት ዓለም ውስጥ የወፍ ዜማ፣ የውሃ ጩኸት፣ የነፍስ ሽክሽክታ፣ የልብ ምት፣ የህይወት እስትንፋስም አይኖርም። ሌት ተቀን አላህን ያወድሱ የነበሩት መላእክት ሳይቀሩ ድምፃቸው ለዘላለም ዝም ይላል። ከዚያም የሞት መልአክ በሐዘንና በብስጭት የተሞላ ድምፅ በማሰማት ባዶውን ዓለም ያስተጋባል። የዓለማት ጌታ ሆይ በሕይወት ያለ ምንም አልቀረም፣ እኔ ብቻ ነኝ ያለሁት። እንዲወስዳት የታዘዝኩትን ነፍሱ ልወስጃለሁ። አላህ ስብሓነ ወተዓላም በግርማው በክብሩና በሐያሉ ዓለምን በሚሞላ ድምፁም ይመልስለታል። አንተ የሞት መላእክት፣ ፍጥረታትን ከተጀመረበት ጊዜ አንስቶ የተጣለብህን ተልዕኮ ፈጽመሃል። አሁን ደሞ አንተም የፈጠርኩት ሁሉ የቀመሰውን ሞት ትቀምሳለህ። በዚያ የመጨረሻ ቅጽበት የሞት መልአክ የመጨረሻውን ቃላቱን ይናገራል። በክብርና በታላቅነትህ እምላለሁ ነፍሳትም መውሰድ ምን ያህል እንደሚያምባውቁ ኖሮ በዚህ ከባድ ሥራ እንዳትሾመኝ እለምንህ ነበር። ከዚያም ይሞታል። ፍጹም ጸጥታ፣ ሰማይም ምድርም የለም። ፍጥረት ሁሉ አከተመ። ሁሉም ነገር ጠፋ። ልክ እንደ መጀመሪያ አላህ፣ አንድና ብቸኛው ጌታ ብቻውን ይቀራል። አላህ በኃያሉና በግርማውም ይጠራል። ዛሬስ ንግስና የማን ነው? ግን ማንም አይመልስም። የሚናገር ምንም የለም። እርሱም ራሱ ይመልሳል። የአንዱና ኃያሉ አላህ ነው። ግን ታሪኩ እዚያ አይበቃም። አላህ ስብሐንሁ ወተዓላ ኢስራፊልን እንደገና እንዲነሳ ያዘዋል። እንዲህም ይለዋል መልእክቱን ለሁለተኛ ጊዜም ንፋ። ድምፁ ሞትን ሳይሆን ህይወትን ያመጣል። ኢስራፊል መላእክቱን እንደገና ወደ ከንፈሮቹ ያነሳና ከመብረቅና ከነጎድጓድ በጠንካራ ድምፅም ይነፋል። በድንገት መቃብሮች ይከፈታሉ፣ ባፈሩ የተቀበሩ አካላትም ይነሳሉ፣ የተበተኑት አጥንቶችም ይሰበሰባሉ፣ ስጋ ወደ ቦታውም ይመለሳል። ነፍሳትም እንደገና ከስጋቸው ጋር ይዋሃዳሉ። ከአደም ዐለይሂ ሰላም ጀምሮ እስከ መጨረሻው የዓለም ሰው ድረስ የሰው ልጆች ሁሉ ለህይወት ይመለሳሉ። ይደነግጣሉ፣ ይንቀጠቀጣሉ፣ ከአቧራ የገረጠ ፊታቸውንና ፀጉራቸውንም ያብሳሉ። ቁርኣንም ይህንን ጊዜ እንዲህ ሲልም ይገልጻል። በመላእክትም ይነፋል ፣ ወዲያውኑ እነርሱ ከመቃብሮቻቸው ወደ ጌታቸውም ይፈጥናሉ። ወይ ጥፋታችን ከመኝታችን ማን ቀሰቀሰንም? ይላሉ። ይህ አርራህማን የገባላችሁ ቃል ነው ይባላል። መልእክተኞቹም እውነት ተናገሩ ይባላሉ። መልእክቶቹም እውነት ነው ብለው ይሄዳሉ። ሰዎች ከምድሩ ሁሉ ክፍል ከመቃብሮቻቸውም ይወጣሉ። ራቆታቸውንና ጫማ አልባ፣ ግራ የተጋቡና ፈሪዎች፣ ካዲዎች ከተኛንበት ማንቀሰቀሰን ብለው ሲጮሁም ይሰማሉ። አማኞች ግን ይህ የአርሕማን ማንቃለው ይላሉ። መልክተኞችም አላህ እውነትን ተናግሯል ይላሉ። በማሕሸር ቀን የመሰብሰቢያ ቦታ ሊቋቋሙት የማይችሉት ሙቀትና ገዳይ ጥምም ይኖራል። ፀሐይ በቀጥታ ወደ ራሶች ትቀርባለች። ከዚያ ቀን ጽናት የተነሳ ሰዎች ይጮሃሉ። ጌታችን ሆይ ጣፋንታችን እሳት ቢሆንም እንኳን ከዚህ ስፍራ ብቻ እንውጣ ይላሉ። የተሰበሰበው ህዝብ ብዛት በጣም ከፍተኛ በመሆኑ መሬት ላይ እንኳን መርፌ የሚያህል ቦታ አይኖርም። በማሸር ላይ ምርመራ ብቻ ሃምሳ ሺህ ዓመታት ይቆያሉ። ሰባት ሰማያት በአስደንጋጭ ድምጽና መንቀጥቀጥም ይፈርሳል። ሰማያትም ሁሉ በማሸር ሜዳ ላይ ይወድቃል። መላእክትም በማሸር ሜዳ ላይ በተስተካከለ ረድፍም ይቆማል። ከዚያም ጀሃነም ወይንም እሳት በዚያ አስፈሪ ቦታ ላይ በሰባ ሺህ መላእክቶችም ትጎተታለች። እያንዳንዱ መላእክቶች ሰባ ሺህ መላእክት ይይዛሉ። ጀሃነም በጣም አስፈሪ ከመሆኗ የተነሳ መላእክቱ ራሳቸው ለመቆጣጠር ይታገላሉ። ሰዎች ከፍርሃት የተነሳም ያብዳሉ። ነገር ግን በዚያ ቀን ማንም ማንንን መርዳት አይችልም። ነቢዩ ሰለላሁ ዐለይሂ ወሰለም እንዲያሉ በቂያማ ቀን ሰዎች ራቆታቸውን ጫማ አልባና ያልተገረዙ ሆኖም ይሰበሰባሉ። ለጻድቃን አማኞች ይህ መጠበቅ እንደ ሁለት የፈጅር ረከዓ ጸሎት ያህል አጭር ይሆናል ይላሉ። ነገር ግን ሌሎች ከረጅም ጊዜ መጠበቅ የተነሳ ማልቀስ ይጀምራሉ። እንባቸውም ሲደርቅ ደም ያለቅሳሉ። የሰዎች ላብና እንባ ፊቶቻቸው ድረስ የሚደርስ ሐይቆችን ይፈጥራሉ። ያ ቦታ በጣም አስፈሪና ምህረት የለሽ ከመሆኑ የተነሳ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሰዎችን ሁኔታ ሲያዩ ሊቋቋሙት አይችሉም። ሁሉም ሲጠባበቁ የአላህ መልክተኛ መልከተኛ ሰለላሁ ዐለይሂ ወሰለም ስጁድ ያደርጉና ከአላህ ዘንድ ምልጃን ይጠይቃሉ። የነቢዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ምልጃ ፈተሻው እንዲጀምርም ይሆናል ምክንያቱም መጠበቁ ራሱ ከእሳት የበለጠ ከባድ ነበር። ከዚያም አላህ ሱብሓነ ወተዓላ እንዲህ ይላል፣ ሙሐመድ ሆይ ራስህን ከመሬት አንሳ፣ የጠየከውን ሁሉ እሰጥሃለሁ ይለዋል። ምልጃም ትደረጋለህ፣ ምልጃህም ተቀባይነት ያገኛል። ከዚያም ይመልሳል። አላህም ልመናቸውን ይቀበላል። ከዚያ በኋላ ፍርድና በሰዎች መካከል ምርመራ ይጀመራል። በድንገት የሥራ መዝገቦች በሰማይ መብረር ይጀምራሉ። ለእያንዳንዱ ሕይወት ያለው ነፍስ፣ እያንዳንዱ ሰው እጁንም ይዘረጋል መዝገቡም ያለ ስህተት በትክክል ሊሆን በሚገባ ቦታም ይወድቃል። አንዳንድ ሰዎች መዝገባቸውን በቀኝ እጃቸው ይወስዳሉ። ልባቸው በደስታ ይሞላል። መዝገባቸውን ከፍ አድርገውም ይጮሃሉ። እነሆ መጽሐፊን አነበብኩ። እኔ በእርግጥም ፍርድ እንደማገኝ አምኜ ነበር። ሌሎች ግን መዝገባቸውን በግራ እጃቸው ወይም ከጀርባቸው በኋላ ይወስዳሉ። ፍርሃትና ጽጸትም ይወጣቸዋል። እንዲህ ይምላሉ፣ ወይ ምኞቴ መጽሐፌ ባልተሰጠኝ ኖሮ ፍርዴንም ባላወቅኩ ኖሮም ይላሉ። ወይ ምኞቴ ሞት በወሰደኝ እያሉ ራሳቸው ላይ ይጮሃሉ። በሜዳው ላይ የተለያዩ ፊቶችና የተለያዩ ገጽታም ይታያሉ። አንዳንድ አስፈሪ ምስጢሮችም ይገለጣሉ። የእሳት ልብስ የለበሱ ሴቶች በምድር ላይ ሰውነታቸውን ያጋለጡና በህብረተሰብ ላይ ብልሹነትንም ያመጡ ናቸው። ከአፋቸውም ደም የሚፈስባቸው ወንዶች ወለድን የበሉና የሰዎችን ገንዘብ በአስተት የዘረፉ ሰዎችም ናቸው። ከእግር በታች የተጨፈለቁ ትናንሽ ሰዎች በምድር ላይ የኮሩና ራሳቸውን ከሁሉም በላይ ያደረጉ ሰዎች ናቸው። አላህም ያስታውሳቸዋል። የፈጠርናችሁም በከንቱ መሆኑን እናንተም ወደኛ የምትመለሱ መሆናቸውን ጠረጠራችሁን ይላቸዋል። አሁን የሙሐመድ ሰለላሁ ዐለይሂ ወሰለም ኡማም ሕዝቡ ለምርመራ ይጠራል። ሁለት ዓይነት ተጠያቂነትም ይገጥማቸዋል። ቀላል ምርመራ ልባቸው የነጹ ሁትና ለጋስ የነበሩ ለአላህ ብረው ስራቸውን የሚሰሩ ከኃጢአቶችም የሚጠበቁ በአላህ መረት ይቀበላሉ። ስራቸውም ይመዘናል። ትናንሽ ስህተቶቻቸውም ይማራሉ። አላህን አለመታዘዝን ለቀጠሉ ሰዎች እያንዳንዱ ኃጢአት፣ እያንዳንዱ ውሸት፣ የተሰበረ ቃል ሁሉ ጥያቄ ይቀርብለታል። በከባድ ምርመራ የሚፈተን ሰው አደጋ ውስጥ ነው። ምክንያቱም ጥያቄ በጨመረ ቁጥር የተደበቁ ስህተቶችም ይጋለጣሉ። ብዙዎች መልካም ስራቸውን ከክፉ ስራቸው እንደሚከብድ ያገኛሉ። የአንዳንዶችም ኃጢአቶችም ያሸንፋል። አላህ ለማንም አይገልጥም። ምንም አይነት ምርመራ ሳይደረግባቸው ጀነት የሚገቡ በአላህ የጣምና በእነሱ ዕድል ያልተማረሩ ለእርሱ ብለው የሰሩና በታጋሽነት የኖሩ ናቸው። አላህ ሆይ ከነርሱ አድርገን። ሌላው ቡድን ደግሞ ተስፋ የቆረጠ ቡድንም አለ። አላህ የማያናግራቸው የማያጽናናቸውና የማያያቸው እነርሱ ከሃዲዎች ናቸው፣ ውሸታሞች፣ አመፀኞች ናቸው። እነዚህ ለዘላለም የከሰሩ ናቸው። ለእያንዳንዱ ነፍስ ፍርድ ከተሰጠ በኋላ አስፈሪ ምዕራፍም ይጀመራል። አሲራጥ የሚባል ድልድይም ይመጣል። ሲራጥ በእሳት ላይ የተዘረጋ ድልድይ ነው። ግን ተራ ድልድይ አይደለም። ከጸጉር የበለጠ ስስና ከሰይፍ የበለጠ ስለታማ ነው። ከሱ በታች የእሳት ነበልባል ይነሳል። የውስጡም ሰዎች ጩኸትም ወትም ያስተጋባል። አሁን ሁሉም ይህንን ድልድይ ማለፍ አለበት። የሚሻገሩበት ፍጥነት የሚወሰነው በዚህ ዓለም ላይ እንዴት እንደኖሩ ነው። አንዳንዶቹ እንደ መብረቅ ወይንም እንደ ንፋስ ያልፋሉ። አንዳንዶቹ ይሳባሉ፣ ይታገላሉ፣ ሲራመዱም ሚዛናቸውን ያጣሉ። ሌሎች ይንሸራተታሉ፣ የእሳት መንጠቆዎቹን እሾኮች ይዛቸዋል፣ ወደ ታች ይጎትታቸዋል፣ ሙሉ በሙሉም ይወድቃሉ፣ እሳትም ትወጣቸዋለች። በዚህ ድልድይ ላይ ስራዎች ብርሃን ይሆናሉ። አንዳንዶቹ በፊታቸውና በቀኛቸው ደማቅ ብርሃን ይኖራቸዋል። አንዳንዶቹ ደካማ ብርሃን ብቻ ይኖራቸዋል። በጨለማ ውስጥም ይጓዛሉ፣ ይሰናከላሉ። ነገር ግን ከዚህ አስፈሪ መሻገሪያ ጀርባ ታላቅ ተስፋ አለ። በሲራት መጨረሻ ላይ ጀነት ወይንም ገነት አለ። አላህ የምትፈሩ ወንድሞች እህቶች፣ ይህ ሁላችንንም የሚጠብቀን ነው። መሸሽም ማምለጥም የለም። ነፍስ ሁሉ ሞትን ቀማሽ ናት። እያንዳንዱ ነፍስ በእጁ ባስቀደመው ነገር ተጠያቂ ነው። ታዲያ ለዛ ታላቅ ቀን ምን አዘጋጀን? ምን መልካም ሥራ አቀረብን? ስንት ጊዜ ወደ አላህ የተሟላ ንስሐ ገባን? ስንት ጊዜ ምስኪንና ችግረኛ ረዳን? ስንት ጊዜ ሌሊት ለጸሎት ከፍርሃት የተነሣ ለማልቀስ ወደ አላህ ቆምን? በአላህ የተወደዳችሁ ሰዎች ለእስልምና ወንድሞቻችሁና እህቶቻችሁ ጋር ማጋራት እንዳትረሱ። ሰዎች በዚያ ታላቅ ቀን እንዲታወሱ የጠፋ ልቦች እንዲመሩና የዘነጉ ነፍሶች እንዲነቁ ምክንያት ለመሆን አሰራጩት። የአላህ መልእክተኛን ሰለ ላሁ ዐለይህ ወሰለም ቃል አስታውሱ። ወደ መልካም ስራ የመራ የሰራውን ያህል አጅር ወይንም ምንዳ አለው። በዚህ ቪዲዮ ምክር ካገኙ በኋላ በአላህ ፍቃድ እንደ ምንዳው ታገኛላችሁ። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ መልእክት የያዘው መልአኩ መልአክቱን አፉ ላይ አስቀምጦ ግንባሩን ዝቅ አድርጎ ጆሮውን ያዳምጣል። እንዲነፋ እስኪታዘዝ ድረስ ብቻ ይጠባበቃል። ሙስሊሞችም የአላህ መልእክተኛ ሆይ ምን እንበል አሏቸው። እርሳቸውም አላህ በቂያችን ነው እሱም ምንኛ መልካም ተመኪያ ነው ማለትም ሐስቡናላህ ወኒዕመል ወኪል። አላህ ሆይ አንተን እንድንዘክር እንድናመሰግንህ፣ በአግባቡ እንድናመልክህ እርዳን። ያለምርመራና ያለቅጣት ጀነት ከሚገቡት አድርገን፣ ከጀሃነም ቅጣት፣ ከመቃብር ቅጣት፣ ከሕይወት ከሞት ፈተና ጠብቀን። በእርግጥ መገንዘብ ያለበት አላህ በዚህ ከባድና ታላቅ ቀን ሁላችንንም ከተሳካላትና ከዳነ ወገን እንዲያደርገን እለምናለን። አላህ አዋቂ ነው። የዛሬው ቪዲዮአችን ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ